ሀሴት፣ ሰሊና፣ ረሃማ ሰላም ናችሁ? አሌክሱ እንዴት ነህ? ወንድማችሁ እየበላችሁ ነው እንዴ? ወይ ስራ ላይ ናችሁ? አና አንድ ጊዜ አይደል? ሰላም ነው። ትናንትና እንተ ረሃማትና ሪታ

አሌክስ ወንድማችን በዚህ አጋጣሚ በጣም ነበር ወድ እና ከብር እና መግባት የሚፈልግ ሰው ካለ ግቡና ፍቅራቸውን ግለጡ። ነው፣ ችግር የለው አንተ እና ዞማ ሶሪ ኔን የሚያወጣዎች እኔ ይፈልጋለሁ እንድትነግርኝ። እሺ እሺ። አይ ራሷ ታሳውቃለች ወይ አርብ ወይ ቅዳሜ የምትገባበት ታሳውቅ። ቅዳሜ ቢሆን በጣም አሪፍ ነገር ነው። ትምህርት ስላለ አርብ ላይ አይመችልም፣ ግን ቅዳሜ ከሆነ ሰፕራይዝ አረገታለሁ። ቅዳሜ ግን አትጻፉ

እኔ ነኝ እኔ ነኝ። ጉድ ማሽቀበጥ ለምን ሆኖ ምን አሽቀብጥሽ ነው አለ። መቶ ስድስት ሰው ደረሰ። አየሽ መቼ ስገባ። ጉድ ጉድ ጉድ አይደለም።